ሰላም፣ ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች ባያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብና ሸር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ሀያ ዘጠነኛ ሳምንት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች በትላንትና ሁለት ተካሂደዋል። ከእነዚህ መካከል በኤምሬትስ አስር ሰዓት ተኩል ሲል አርሰናል ከቸልሲ እያገናኘው ጨዋታ በአርሰናል አንድ ለባዶ አሸናፊነት ሲጠናቀቅ፣ ሚካኤል ሜሪኖ ሀኛው ደቂቃ ላይ እንግዲህ አርሰናልን መሪ ያደረገች እና አሸናፊ ያደረገች ጎል ማስቆጠር ችሏል ማለት ነው። ሚካኤል ሜሪኖ እንግዲህ በያዝነው ውድድር አመት ለአርሰናል ስድስተኛ ግቡን ማስቆጠር ችሏል። በትላንትና ሁለት ማለት ነው እንግዲህ አርሰናል የከፍተኛ ጎል አስቆጣሪዎችን በዚህ ዓመት ስንመለከት ሀቨርት ዘጠኝ ጎሎችን፣ ገብርኤል ማርቲኔሊ ስድስት፣ እንግዲህ ትላንትና ጎሉን ማስቆጠር የቻለው ሚካኤል ሜሪኖ አምስት ጎሉን፣ እንዲሁም ደግሞ ጉዳት ላይ የሚገኘው ቡካዮ ሳካ አምስት ጎሎችን ማስቆጠር ችሏል። ማለት ነው እንግዲህ አርሰናል ትላንትና ቼልሲን ማሸነፉን ተከትሎ ነጥቡን አምሳ ስምንት በማድረስ ከመሪው ሊቨርፑል ጋር ያለውን የነጥብ ልዩነት ወደ አስራ ሁለት ዝቅ ያደረገበትን ውጤት ማስመዝገብ ችሏል ማለት ነው። እንግዲህ አርሰናል ቼልሲን በማሸነፍ ወደ ኢንተርናሽናል ብሬክ ያመራበትን ውጤት በትላንትናው ዕለት ማስመዝገብ ችሏል ማለት ነው። ሌላው ፉልሃምን ከቶትናም ያገናኘው ጨዋታ በፉላም ሁለት ለባዶ አሸናፊነት ሲጠናቀቅ እንግዲህ በዘንድሮ ዓመት እጅግ የወረደ እንቅስቃሴ እያስመለከተን የሚገኘው የኮስቴ ጉሉ ቶትናም ትላንትናም ሁለት ለባዶ ሸንፈት አስተናግዷል ማለት ነው። ሌላው ማንችስተር ዩናይትድን ከሊስተር ሲቲ በኪንግ ፓወር ስታዲየም እያገናኘው ጨዋታ ማለት ነው ምሽት አራት ሰዓት ላይ የተካሄደ ጨዋታ ነው። በዚህ ጨዋታ ላይ ማንችስተር ዩናይትድ ሶስት ለዜሮ በማሸነፍ እንግዲህ የተሻለ ውጤት ያስመዘገበበትን ያስመዘገበበትን ውጤት ማስመዝገብ ይችሏል። ማለት ነው። በተለይም በዘንድሮ ዓመት ብቻ ሶስት ጊዜ ከሊስተር ሲቲ ጋር የተገናኙት ማንችስተር ዩናይትዶች ሶስቱንም ድል ማድረግ ይችሏል። ማለት ነው። በተለይም እንግዲህ ከሀያ አንድ ጨዋታዎች ግብ ድርቅ በኋላ ማለት ይቻላል በትላንትና ሁለት ግብ ማስቆጠር እየቻለው ባለፈው የክረምት ዝውውር ማንችስተር ዩናይትድ የተቀላቀለው ወጣቱ አጥቂ ራስመስ ሆይሉንድ እንግዲህ የመጀመሪያውን ጎል ማስቆጠር ችሏል። ማለት ነው። ሌላው በተለይም እንግዲህ ድንቅ እንቅስቃሴን እያስመለከተን የሚገኘው የማንችስተር ዩናይትዱ አምበል ብርኖ ፈርናንዴዝ በተለይም የፖርቹጋላዊ እንግዲህ የማንችስተር ዩናይትድ ተጫዋች የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ አሁን ላይ በማንችስተር ዩናይትድ ውስጥ ከሚገኙ ከየትኛውም ተጫዋች በላይ ሌስተር ሲቲ ላይ ብዙ ጎል ተሳትፎ ማድረግ የቻለ ተጫዎች መሆን የቻለበትን ትላንትና ሁለት አሲስት እና አንድ ጎል ማስቆጠር ችሏል ማለት ነው። ወጥይም ብሩኖ ፈርናንዴዝ ከሊስተር ሲቲ ጋር በነበረው ያለፉ ስምንት ጨዋታዎች እያደረገ ሲሆን በስምንት ምቦች ላይ ጨዋታዎች ላይ ማለት ነው የቀጣይ የግብ ተሳትፎ ማድረግ የቻለበትን ሁኔታ ተመልክተናል ማለት ነው ይላል ይህም ቁጥር ምንጊዜም ጊዜም ሊስተር ሲቲ ላይ ብዙ የግብ ተሳትፎ እያደረገ አስረኛው የፕሪሚየር ሊግ ተጫዎችም ያደርገዋል ማለት ነው። ሌላው ብሩኖ ፈርናንዴዝ በዚህ የውድድር ዓመት በሊጉ 15 የግብ ተሳትፎ በማድረግ የቻለ ሲሆን በአውሮፓ አምስት ታላላቅ ሊጎች ከሱ የተሻሉ የግብ አስተዋጽኦ ማድረግ የቻለው የመሃል ሜዳ ተጫዎቹ ፍሎሪያን ቪርትዝ ብቻ ነበር። በጨዋታዎቹም ሁለት አሲስት እና አንድ ጎል ማስቆጠር ችሏል። በትላንትናው ጎል ማለት ነው። ፖርቹጋል ያመካኝ ብሩኖ ፈርናንዴዝ እንግዲህ በትላንትናው ጨዋታም 9.8 ሬቲንግ በማስመዝገብ የጨዋታውም ወከብ ተብሎ መመረጥ ይችላል ማለት ነው። ብርኖ ፈርናንዴዝ በዘንድሮ የውድድር ዓመት እንግዲህ ሰላሳ አንድ ግቦች ላይ በቀጥታ ተሳትፎ ያደረገ ሲሆን በዚህም የሚበልጠው ሞሳላህና ኤርሊን ካላንድ ብቻ ናቸው ማለት ነው። እንግዲህ ብርኖ ፈርናንዴዝ በዚህ የውድድር ዓመት በሁሉም ውድድሮች 16 ግቦችና 15 አሲስቶችን በአጠቃላይ በሰላሳ አንድ ግቦች ላይ በቀጥታ መሳተፍ የቻለ ተጫዋች መሆን ችሏል ማለት ነው። ባርሽ ጓላ ይሁን እንግዲህ ብሩኖ ፈርናንዴዝ ከዌይን ሩኒ በኋላ በማንቸስተር ዩናይትድ ቤት ከአምሳ በላይ ግቦችን እንዲሁም ከአምሳ በላይ አሲስቶች ማስመዝገብ የቻለው የመጀመሪያው ተጫዋች መሆን ችሏል ማለት ነው። ሌላኛው ተጫዋች አለንድሮ ጋር ናቸው። እንግዲህ ትላንትና ሁለት አዲስ ታሪክ ተጋርቷል ማለት ነው። አርጀንቲና የፊት መስመር ተጫዋች አለንድሮ ጋር ናቸው የ21ኛ አመቱን ሳይዝ በአሁን ላይ ማለት ነው 14 የፕሪሚየር ሊግ ግቦችን ማስቆጠር የቻለም ተጮች መሆን ይችሏል ማለት ይህም ከቀድሞ ፖርቹጋላዊ ክርስቲያኖ ሮናልዶ ጋር እኩል እያደርገዋል ማለት ነው። ፖርቹጋላዊ ኮከብ በተመሳሳይ በማንችስተር ዩናይትድ በነበረው ቆይታ 21 ዓመት ሳይሞላው በፊት ማለት ነው በሊጉ 14 ግቦችን ከመረብ ማሳረፍ ችሎ ነበር ማለት ነው። እንግዲህ 17 ሰባተኛ የግብ ሳትፎን ማድረግ ይችላል ማለት አርጀንቲናዊ መስመር ተጫዋች ጋር ናቸው። በዚህ ውድድር ዓመት በአጠቃላይ አስራ ሰባት ቀጥተኛ የግብ ሳትፎችን ማስመዝገብ ችሏል። በትላንትናው ዕለት ይህም ደግሞ በአውሮፓ አምስቱ ታላላቅ ሊጎች ሊጎች ሀያ አመትና ከዛ በላይ እድሜ በታች ባሉ ተጫዋቾች ብዙ ግብት ሰአቱ በማስመዝገብ የሚበልጠው በላሚን ያማልና ዲሳይር ዱዌ ብቻ ነው። እና እንግዲህ ምን ያክል ድንቅ ጊዜ እያሳለፈ እንደሆነም አንደኛው ማሳያ ነው ማለት ነው። ሌላውም ከረጅም ጊዜ በኋላ ወደ ስብስቡ የተመለሰው ሜሰን ማውንት በጨዋታው ተጠባባቂ ወንበር ላይ ሆኖ ትላንትና ጨዋታውን መጀመር ችሎ በተለይም በትናንትና ዕለት እንግዲህ አዶይ ሄቨን ጥሩ እንቅስቃሴ እያደረገ በነበረበት ጨዋታ ላይ ማለት ነው። ከባድ ጉዳት እያስተናገደበትን ሁኔታ መመልከት ችለናል። ማለት ህይወት በጨዋታው እንግዲህ ከበድ ያለ ጉዳት ስለማስተናገዱ የሚታዩ ሁኔታዎችን መመልከት ችለናል። እንግዲህ በቀጣይም አዳዲስ መረጃዎች ተጫዎቹን በተመለከተ ይወጣሉ ተብሎ ይጠበቃል ማለት ነው። ሌላው ከማንችስተር ዩናይትድ ጋር በተገናኘ ሊነሳ የሚችለው ጉዳይ የ29 ዓመቱ ልቅሶ በአመት 18 ሚሊዮን ፓውንድ ደሞዝ የሚከፈለው ሲሆን እንግሊዛዊው የማንስተር ዩናይትድ የተከላካይ መስመር ተጫዋች እንግዲህ ሉክ ሾ ለማንስተር ዩናይትድ ተሰልፎ መጫወት ከቻለ ድፍን 13 ወራት ተቆጥረዋል ማለት ነው። ሌላው ይህም ገንዘብ እንግዲህ በተለይም 8 ሚሊዮን ፓውንድ ማለት ነው ኢንሶ ባለፉት ጥቂት ሳምንታት ማለት ነው ወጪን ለመቀነስ ሲሉ ካሰናበቷቸው 250 ሰራተኞች በአመት ከሚከፈላቸው ደሞዝ ጋር እኩል መሆኑንም መረጃዎች ያሳያሉ ማለት ነው። እንግዲህ ከ29ኛ ሳምንት ጨዋታዎች በኋላ የደረጃ ሰንጠረዡን ስንመለከት እንግዲህ ሊቨርፑል 29 ጨዋታዎችን በማድረግ 70 ነጥቦችን በመሰብሰብ አንደኛ ላይ ሲቀመጥ፣ አርሰናል 58 ነጥቦችን በመሰብሰብ ሁለተኛ ነው። ኖቲንግሃም ፎረስት 54 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ መቀመጥ ሲችል፣ ማንችስተር ዩናይትድ እንግዲህ 29 ጨዋታዎችን በማድረግ 37 ነጥቦችን በመሰብሰብ አስራ ሶስተኛ ደረጃ ላይ መቀመጥ ችሏል ማለት ነው። ወራጅ ቀጠና ስንመለከት ማለት ነው ሰው ዛምብተን የመጨረሻ ወራጅ ቡድን ሲሆን፣ ቀጥሎ ደግሞ ኤፕሰንታውን እና ሌስተር ሲቲ እንግዲህ ከሶስተኛ እስከ አንደኛ ድረስ ያለውን ወራጅ ቀጠና ላይ እየተቀመጡ ክለቦች ሆኗል ማለት ነው። በውድድር አመቱ ከፍተኛ ጎል አስቆጣሪዎቹን ስንመለከት መሀመድ ሳላ 27 ጎሎችን፣ ኤሊ ካላንድ ደግሞ 21 ጎሎችን እና ኢሳቅ 19 ጎሎችን በማስቆጠር እንግዲህ የውድድር አመቱን ከፍተኛ ጎል አስቆጣሪዎቹ ነው እየመሩ የሚገኙ ተጫዋቾች ናቸው ማለት ነው። እንግዲህ እንግሊዝ ፕሪሚየር ሊግ ከ29ኛ ሳምንት በኋላ በኢንተርናሽናል ብሬክ ምክንያት የሚቋረጥ ይሆናል ማለት ነው።